የስልጠኛ ድምፃዊ መሀመድ ስርጋጋ የመኪና ስጦታ ተበረከተለት። ለአንጋፋው የስልጠኛ ድምፃዊና የስልጤ ሕዝብ የማንነት ታጋይ መሀመድ ስርጋጋ አንድ ስሙ እንዲጠቀስ ያልፈለገ ባላብት ዘመናዊ የቤት መኪና ስጦታ አበረክቶለታል። ባላብቱ ስጦታውን በሕይወት በሌለችው ታጋይ እናቱ ስም ያበረከተ ሲሆን ስጦታው አርቲስትና ታጋይ መሀመድ ስርጋጋ የስልጤን ሁለንተናዊ የማንነት መግለጫዎች ከፍ ለማድረግ ለሰራቸው ዘመን ተሻጋሪ የጥበብ ስራዎችና በማንነት ትግሉ ላይ ላኖረው ደማቅ አሻራ የተበረከተ መሆኑን በመሪያ ገብሩ ላይ ተገልጿል። ባለሀብቱ ስጦታውን የስልጤ ዞን ዋና አስተዳዳሪ ክቡር አቶ ዘይኔ ብልካን ጨምሮ ሌሎች ከፍተኛ የዞን የስራ ኃላፊዎችና ባለድርሻ አካላት በተገኙበት ማስረከቡ ታውቋል። ሽልማቱ ሌሎች የማህበረሰቡ ተወላጆች በተለያዩ የሙያ ዘርፎች ለህዝብ ጠቃሚ አሻራ እንዲያኖሩ የሚያነሳሳ መሆኑን የስልጤ ዞን መንግስት ኮሚኒኬሽን ዘግበዋል። ሚኪነኝ ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።